ሰላም ሰላም እንዴት ሰንብታችኋል? ውድ የቢዝነስ ተራ ሚዲያ ተካታቶች፣ እንደሚታወቀው የቢዝነስ ተራ ሚዲያ ለእናንተ ውድ ተመልካቾች በትንሽ ካፒታል ትልቅ ቢዝነስ ሊያሰሯችሁ የሚችሉ የቢዝነስን ሀሳቦች ወደ እናንተ እንደሚያደርስ ይታወቃል። ለማስታወስ ያክል ከቤት ሆናችሁ የደረቅና የፈሳሽ ሻሙና እንዴት መስራት እንደምትችሉ እና የለውዝ ቅቤና የዘይት መጭመቂያ ማሽኑም በቤት ቆጣሪ እንዴት መስራት እንደምትችሉ በተግባር አሳይተናቸዋል። በዛሬ ጊዜያችንም ዳቦ ቤት ለመክፈት እቅድ ላላችሁ እህት ወንድሞቻችን ይኸው ሱቋችን ጋር ተገኝተን የሚክሰር የኦቨን እንዲም ነው የማኮፈሻ ዋጋቸው ምን እንደሚመስል ወደ እናንተ እናደርሳለን። ታዲያ ሴ ቢዝነስ ተራ ሚዲያ እንደነዚህ አይነት ጠቃሚ መረጃዎችን ወደ እናንተ ሲያደስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ አብራችሁን ቆዩ። ዳው ተመልሰናል። ውድ ተመልካቾቻችን ዳቦ ቤት ለመክፈት በመጀመሪያ ደረጃ የሚያስፈልገን ምንድን ነው ስንል፣ ሚክሰር ያስፈልገናል። በሁለተኛ ደረጃ ደግሞ ማኮፈሻ ያስፈልጋል። በሶስተኛ ደረጃ ኦቨን ያስፈልገናል። ታዲያስ እነዚህ ማሽኖችን የትኞቹ ናቸው? ምን ያህል የኤሌክትሪክ ፓወርስ ያስፈልጋቸዋል? ዋጋቸውስ? የምን ሀገር ስሪት ናቸው የሚለውን እያንዳንዳቸው ወደ እናንተ እናሳያለን። በመጀመሪያ ደረጃ ዳቦቤ ስናስብ ከሚያስፈልገን ነገር ሚክሰር ነው። ይህን የምትመለከቱት ሚክሰር ገበያ ላይ ካለው በትንሹ ሳይዝ የሚባል የሚክሰር ሳይዝ ነውና ይህንን ሚክሰር ታዲያ ምን ያህል ኪሎዋት ነው? በቤት ቆጣሪ ነው የሚሰራው? ምን ያህል ቮልት ነው ያለው? የምን ሀገር ስሪት ነው ያላችኝ እንደሆነ ይህን የምትመለከቱት ሚክሰር ኦልሞስት በቤት ቆጣሪ የሚሰራ ነው። የሚያስፈልገው የዋት መጠን ደግሞ 0.5 ኪሎዋት ወይም ደግሞ 500 ዋት ነው። ቮልቱ ያው 220 ቮልት። የትኛው አይነት በቤት ቆጣሪ የሚሰራ ነገር 220 ቮልት ነው። በገበያ ላይ ካሉት በትንሽ ሳይዝ ያው ተብሎ የሚጠራው ሚክሰር ነው እና ይህንን ሚክሰር ለሶስት አይነት ነገር ልንጠቀምበት እንችላለን። ለእንቁላል መምቻ፣ ለኬክ መምጫ እንዲሁም ደግሞ ለሊጥ ሚክስ ማድረጋ ይሆናል። ሊጥ ሲባል ያው የዳቦ ዱቄት ነውና ለነዚህ ሶስት ነገር ነገሮችን ልንጠቀምበት እንችላለን። እንደምትመለከቱት ወረዲ ሞልድን እየቀያየርን ነው ለሶስቱም አይነት አገልግሎቶችን የምንጠቀምበትና ይህንን ሚክሰር እንደምትመለከቱት 15 ሊትር ነው። በአንድ ሚክስ የሚያደርገው 15 ሊትር ማለት 15 ኪሎዋት። ቅድም እንዳልኳችሁ በቤት ቆጣሪ ነው የሚሰራው። 500 ዋት ነው የኤሌክትሪክ ፍጀታው። ምን ያህል ዋጋው ያላችኝ እንደሆነ 165 ሺህ ይሆናል ማለት ነው። ቤት ነው ታዲያ። እነዚህ ሞልዶችን እየቀያየርን ልንጠቀምበት የምንችለው ያላችኝ እንደሆነ አሁን የፈታው በደንብ ሁሉም ነገር አሳያቸዋለሁ ማለት ነው። አሁን ግን ይህን ኦልሬዲ ቀድሞ የገባ የእንቁላል መምቻ ስላለ እሱን ኦልሬዲ ተግባር አሳያቸዋለሁ። እንደምትመለከቱት ኦልሬዲ በዚህ መልኩ ያው ማሽኑን ማስነሳት እንችላለን። ስፒዱን መጨመርና መቀነስ እንችላለን፣ በምንፈልገው የቅጥነትና የውፍረት መጠን ሚክስ ለማድረግ እንዲረዳን ዘን ማለት ነው። እንዲህ ስናደርገው እየቀነሰ ይሄዳል። እንዲህ ስናደርገው ደግሞ እንደምትመለከቱት እየፈጠነ ይሄዳል ማለት ነው። ይህንን ወረድ የእንቁላል መምቻ ነው። ይህንን የኬክ መምቻ ነው። ይህንን ደግሞ የፎርኖ ዱቄት ወይም ደግሞ ዳቦቤ ስንሰራ በዚህ ነው ወረድ፣ በዚህ ሞልድ ነው ሚክስ የምናደርገው እና እንደምትመለከቱት ወረድ እየፈታን እናሳያቸዋለን። እናሳያቸው አሁን ደግሞ የሊጥን ሞልድ አስገብተናል እንደምትመለከቱት እንዲህ አድርገን ደግሞ የሊጡንም በዚህ መልኩ አስነስተን ያው ልንጠቀምበት እንችላለን ማለት ነው። ስፒድ መጨመር ከፈለግን በዚህ መልኩ ወረዲ ፍጥነቱን መጨመርና መቀነስ እንችላለን ማለት ነውና በአጠቃላይ ምንድን ነው ይህንን ቢዝነስ ዳቦቤ ስንሰራ ወይም ደግሞ ዳቦቤ ስንከፍት ቢያንስ በትልቁ ታይማችን ሴቭ የሚያደርግልን ማሽን ነው ማለት ይቻላል። አሁን ደግሞ የምናየው 20 ኪሎ ግራም በደቂቃ ውስጥ የምንፈልገውን አይነት እንቁላል ሊሆን ይችላል፣ ኬክ ሊሆን ይችላል፣ ዱቄት ሊሆን ይችላል ሚክስ የሚያደርግልን የማሽን አይነት ነው። ቀደም ታያችሁት 15 ሊትር ሚክስ የሚያደርግልን ይህንን አንድ ደረጃ ከፍ የሚል ሲሆን 20 ኪሎ ግራም ነው ኦሬዲ በደቂቃ ውስጥ ሚክስ የሚያደርግልና ይህንን የምትመለከቱት ማሽን ምን ያህል ነው ዋጋው ያላችሁኝ እንደሆነ 180 ሺ ነው፣ አሁን ባለው ወቅት ገበያ ማለት ነው እና እንደምትመለከቱት ይሄንን ማሽንም ከዛኛው ማሽን ምንም የተለየ ነገር የለውም ኦሬዲ ይሄንን ሞልድ እየቀያየራችሁ ይህንን ማሽንም ለምትፈልጉትም አይነት ፐረፐዝ ወይም አገልግሎት ልትጠቀሙበት ትችላላችሁ ማለት ነው። ቅድም እንዳልኳችሁ በዚህ መልኩ ረዲ ሚክስ ማድረግ እንችላለን። ምናልባት ደግሞ ከነዚህ በተለየ መልኩ ለሊጥ ብቻ ወይም ደግሞ ለፈርኖ ዱቄት ሚክስ ማድረጊያ ብቻ የምትፈልጉ ከሆነም ረዲ ይሄ እዛ ጋ ያለው ማሽን ይታያል። እሱም ረዲ ምን እንደሚመስል አሳያቸዋለሁ ማለት ነው። የሊጥን ብቻ ከፈለጋችሁ እንደምትመለከቱት ስምንት ኪሎግራም በአንዴ ሚክስ የሚያደርግላችሁ የማሽን አይነት ነው። ይህንን ማሽን ከሌሎቹ ለየት የሚያደርገው ነገር ቢኖር በተመለከቱት ውስጥ ላይ ያለው ሚክሰር ብቻ ሳይሆን ይህንም ጋኑም ይሽከረከራል፣ እና ይህንን ከነዛዎቹም ይበልጥ ለዳቦ ቤት ለመክፈት ተመራጭ የሆነ ማሽን ነው ማለት ነው። ምናልባት ወን ስናደርገው ኦልሬዲ በዚህ መልኩ ኦን ማድረግ እንችላለን። እንደምትመለከቱት ይህንንም ጊሩም ይሽከረከራል ማለት ነው። ሶ በአጭር ጊዜ ውስጥ ነው ይህንን ሚክሰር ሚክስ የሚያደርግልን። ያ ለምንድን ነው? ውስጥ ላይ ያለ ሞልድና ይህን የምትመለከቱት ጋንም አንድ ላይ ስለሚሽከረከሩ ያው በአጭር ጊዜ ውስጥ የምንፈልገውን ዱቄት በምንፈልገው የጊዜ መጠን ሚክስ ሆኖ እናገኘዋለን ማለት ነው። ሶ ይሄንን ዋጋው ምን ያህል ነው ያላችሁ እንደሆነ 165000 ነው አሁን ባለው ወቅታው ገበያ ማለት ነው። እንደምትመለከተት ይሄንም የኮሪያ ማሽን ነው፣ ስቴንለስ ስቲል ነው፣ ምንም አይነት የሚያስቸግር ነገር የለውም። ግን ደግሞ 8 ኪሎ ግራም ብቻ ነው በአንድ ጊዜ ሚክስ ማድረግ የምትችሉት ማለት ነው። ኦልሬዲ ፋብሪካው ይሄን ሲሰራ ዲዛይን ያደረገው ማሽኑን በዚህ ደረጃ ስለሆነ ማለት ነውና፣ እንዲህ አድርገን ኦልሬዲ ነገሮቹን ማስራት እንችላለን ማለት ነው። ተመልካቾች የምትመለከቱት ኦቨን ነው። ይህንን ኦቨን ባለ ሁለት ፓትራ የሚባል ሲሆን በአንድ ጊዜ ስድሳ ዳቦ የሚሰጠን የኦቨን አይነት ነው። እንደምትመለከቱት ሁለት ፓትራ ነው የሚጎርሰው፣ አንድ ፓትራ ሰላሳ ዳቦ፣ ያው ሁለተኛው ደግሞ ሰላሳ ዳቦ፣ አጠቃላይ ደግሞ ስድሳ ዳቦ ይሰጠናል ማለት ነው። ሶ የምትመለከቱት የኦቨን ወይም ደግሞ መጋገሪያ የኮሪያ ስሪት ሲሆን ስቴንለስ ስቲል ነው። ፋን ሲስተም ስላለው ቤት ውስጥ ሆነን ስንሰራበት ምንም አይነት ሙቆት የለውም። ኦልሬዲ ሁለት አይነት ሲስተም አለው። ቴምፕሬቸር መቆጣጠሪያ ና ሂሙዲቲ መቆጣጠሪያ አለው ና ይህንን ማሽን ከሌሎች ማሽኖሪዎችን ምን ለየት ያደርጓ ያላቸው እንደሆነ ዳቧችን በሚበስልበት ጊዜ ራሱ አላርም ይሰጠናል ማለት ነው። ከዛ በኋላ ደግሞ ዳቧችን ማውጣት ይሆናል። ይህንን ምንድን ነው ቅድም ለሶስት ነገር ይጠቅመናል ብያቸዋለሁ። ለፒዛም ይሆናል ለኬክም ይሆናል በዋነኝነት ደግሞ በትልቁ ለዳቦ መጋገሪያም ይሆናል ማለት ነው። ቅድም እንዳልኳችሁ ይህንን ማሽነሪ ለሶስት አይነት ነገር ልንጠቀምበት እንችላለን። ለኬክ፣ ለፒዛ እንዲሁም ደግሞ ው በዋነኝነት ደግሞ ለዳቦ ነው የምንጠቀምበት። ምናልባት ለዳቦ ስንፈልግ እዚህ ላይ የምትመለከቷቸውም ቦቶም እና ቶፕ ቴምፕሬቸር እነዚህ ሁለቱም በማብራት ያው ዳቦችን በሁለቱም ሳይድ መብሰል ስላለበት ሁለቱም እናበራለን። ምናልባት ፒዛ ስንፈልግ ደግሞ ፒዛ ከስር ብቻ መብሰል ስላለበት ልክ እንደቂጣ ማለት ነው ቶፕ ቴምፕሬቸርን በማጥፋት በቦታውም ኦልሬዲ ማብሰል እንችላለን ማለት ነው። ሶ ይሄን የምትመለከቱት ማሽን በቤት ቆጣሪ ነው የሚሰራው። ስቴንሌስ ስቲል ነው ምንም አይነት የመዛግ ባህሪ የለውም። እንዲሁም ደግሞ ያው ሁለት ፓትራ ስለሚጎርስ አንድ ፓትራ ሰላሳ ዳቦ ሁለተኛው ዳቦ ደግሞ ሁለተኛው ፓትራ ደግሞ ሰላሳ ይጎርሳል። በአጠቃላይ ደግሞ ስድሳ ዳቦ ይሰጠናል ማለት ነው። ሶ ይሄንን ባለ ሁለት ፓትራ ምን ያህል ነው ዋጋው ያላችሁኝ እንደሆነ መቶ ስድሳ አምስት ሺህ በአሁን ባለው ወቅታው ገበያ ይሄንን ኦቨን መጋገሪያ 165000 ልታገኙ ትችላላችሁ። በቤት ቆጣሪ የሚሰራ ኦቨን ማለት ነው። ሶ እንግዲህ ይህንን ባለ ሁለት ካለን አሁን ደግሞ በቀጥታ ወደ ባለ ሶስት እንሄዳለን። አሁን ደግሞ ኦልሬዲ ቀጥለን የምናየው ውድ ተመልካቾች ባለ ሶስት ፓትራ ኦቨን ነው የምናየው። ይህን የምትመለከቱት ኦቨን ከዛኛው ባለ ሁለት በአንድ ደረጃ ከፍ የሚል ሲሆን በአንድ ጊዜ ዘጠና ዳቦ የሚሰጠን የኦቨን አይነት ነው። እንደምትመለከቱት ቶፕ ና ቦተም ቦቶም ቴምፕሬቸር አለው። ይህንንም የራሱ የሆነ ፊውቸር አለው ና ዳቦችን በሚበስልበት ጊዜ አላርም በመስጠት ኦልሬዲ በቀጥታ ዳቦችን የበሰለ መሆኑን መሆኑን የሚነግረን ማሽነሪ ነው። ይህን የምትመለከቱት የኮሪያ ስሪት ነው። ምንም የተለየ ነገር የለውም ከባለ ሁለቱና የመዛግ ባህሪም የለውም እና ይህንን ይመስላል ባለሶስት ፓትራ። ሶ ዋጋው ምን ያህል ነው ያላቸውኝ እንደሆነ ይህን ዋጋው መጠኑ 85 ሺህ ልታገኙት ትችላላችሁ ማለት ነው። እዚህ ላይ ግን በሶስተኛ ደረጃ ምናልባት ለቢዝነሳችሁ አስፈላጊ የነበረ ምናልባት ረስተነው ሳይሆን እንዳጋጣሚ የሆነ ሱቃችን ጋር ስለሌለ ነው እና እሱ ደግሞ ማኮፈሻ ይባላል ማለት ነው። መለከቱትን ማኮፈሻ ባለ 10 ፓትራ እና ባለ 16 ፓትራ የሚባሉ ሲሆን ባለ 10 ፓትራ እስከ 125 ሺ ልታገኝ ትችላላችሁ። ባለ 16 ፓትራ ደግሞ እስከ 135 ሺ ልታገኝ ትችላላችሁ ማለት ነው። ሰ እነዚህ ማኮፈሻዎችን ለምን ያገለግላሉ ያላችሁ እንደሆነ ዳቧችን ሚክስ ከተደረገ በኋላ እዛ ማኮፈሻው እስከገባ በኋላ ቶሎ ኮፈፍ ያደርገዋል ማለት ነውና፣ ሶ ዳቦ ቤት ስናስብ ታይም ዌስቲንግ ዳይነር ወይም ደግሞ በአጭር ጊዜ ውስጥ ዳቦ ቤት ለመስራት ስንፈልግ ማኮፈሻም ቤዚክና መሰረታዊ እንደሆነም እዚሁ ላይ በዚሁ አጋጣሚ ላይ ለመግለጽ እፈልጋለሁኝ። እንግዲያስ ወደ ተመልካቾቻችን ለዛሬ የነበረን ፕሮግራም ይህንን ይመስላል። የቢዝነስ ተራ ሚዲያ እንደነዚህ አይነት ጠቃሚ መረጃዎችን ለእናንተ ውድ ተመልካቾችን በየቦታው ያሉ ማሽነሪዎችን ወደ እናንተ ስለሚያደርስ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳይረሳ። ለነበረን ቆይታ እናመሰግናለን። ቴንክ ሶ ማች።